81 የጠላት ኃይል የቆሰለ አንድ ኮሎኔል አባተ የተባለ አዋጊና አንድ ለጊዜው ስሙ ያልተረጋገጠ አዋጊም ተደምስሰዋል። በጠላት ላይ የደረሰ ቆሳዊ ኪሳራ 01 ድሽቃ የተማረከ 03 ብሬን የተማረከ 01 ስናይፐር የተማረከ 86 ክላሽ የተማረከ 06 ሽጉጥ የተማረከ 10 ሺህ የክላሽ ጥይት የተማረከ ሁለት መገናኛ ሬዲዮ የተማረከ ሁለት ፓትሮል የተቃጠለ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 በዘመቻው የተገኙ የድል ውጤቶች ብር አዳማ፣ አለፋና ቁጭ ከተማ መቆጣጠር ሲቻል አራት መቶ ሀያ አንድ ወንድ አምስት ሴት አንዷ ከነ ሁለት ህፃን ልጆቿ ንጹሃን እስረኞችን ያስለቀቅን ሲሆን ያዩ ጓጉሳ ወረዳ የብልጽግና መዋቅርም መበተን ተችሏል። ያማራ ፋኖ በጎጃም የስድስተኛ ቀጌታ የፍታይ ንጉሴ ክፍለ ጦር በዘመቻው የተሳተፉ ብርጌዶችና ያደረጉት የውጊያ ብዛት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 በአጠቃላይ በአዲስ አለማየው ክፍለ ጦር አስራ ሶስት አውደ ውጊያዎችን ማድረግ ተችሏል። የምርኮ ብዛት ሁለት የጠላት ኃይል መማረክ ተችሏል። በጠላት ላይ የደረሰ ሰብአዊ ኪሳራ 106 የጠላት ኃይል የተሰዋ፣ 95 የጠላት ኃይል ቁስለኛ በጠላት ላይ የደረሰ ቁሳዊ ኪሳራ 02 ክላሽ የተማረከ፣ 02 ትጥቅ የተማረከ፣ ሶስት መቶ ጥይት የተማረከ፣ በዘመቻው የተገኙ የድል ውጤቶች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 የሚሊሻና የአድማ ብተና አመራሮችም ይገኙበታል። በዚህ ዘመቻ የቆሰለ የጠላት ኃይል 666 ሲሆን የተማረኩት ደግሞ 77 ናቸው። አንድ የጠላት ኮማንደርም ይገኝበታል። በዚህ ዘመቻ ከጠላት የተማረኩ ንብረቶች 01 ዲሽቃ፣ 7 ብሬን፣ 2 ስናይፐር፣ 271 ክላሽ፣ 6 ሽጉጥ፣ 7 መገናኛ ሬዲዮ፣ 55 የእጅ ቦምብ 44100 ልዩ ልዩ ተተኳሽ ጥይቶች፣ 3 ፓትሮል፣ ሁለት የጠላት ኮምፒውተር፣ አስር ኩንታል ከህዝብ የተዘረፈ ቡና፣ 140 ሺህ ብር ከኮሮኔል ኪስ የተማረከ ገንዘብ፣ 7000 ኩንታል ከህዝብ የተደበቀ የአፈር ማዳበሪያ። በዘመቻ አንድነት ከጠላት ነጻ የወጡና የጠላት ይዞታ የነበሩ አለፋ ቁጭ ብራዳማ፣ አማሪት፣ ዋሸራ፣ አሽፋ በዚህ ዘመቻ ነፃ የወጡ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 በክትትል እርምጃ በመውሰድ የምናስተካክል ይሆናል። አምስተኛ የመሪዎች የመኮንንነት ስልጠና በተጠናከረ መልኩ በማስቀጠል ህዝባችንና ሰራዊታችንን ለመምራት የሚያስችል አቅም እንገነባለን። ስለሆነም የድርጅታችን ወታደራዊ አመራሮች ቀጣይ ለሚኖራችሁ የመኮንንነት ኮርስ ራሳችሁን እንድታዘጋጁ ማሳሰብ እወዳለሁ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ የአማራ ፋኖ በጎጃም ወታደራዊ መምሪያ። አመሰግናለሁ።